በክልሉ ብሎም በአካባቢያቸው የተፈጠረው የጸጥታ ችግር በዘላቂነት በውይይት እንዲፈታላቸው በደቡብ ጎንደር ዞን የሚገኙ ነዋሪዎች ጠየቁ። ችግሩ ዘርፈ ብዙ ጉዳት እያደረሰ መሆኑን የገለጹት ነዋሪዎቹ ሰላም እንዲሰፍን በሚደረገው ጥረትም የበኩላቸውን እየተወጡ እንደሆነም ገልጸዋል። ተጨማሪውን ከካሳው መንገድ እንከታተለን። በክልሉ በተከሰተውና ከአንድ ዓመት ተኩል በላይ ባስቆጠረው የተራዘመ ግጭት በርካታ ሰብአዊና ቁሳዊ ውድመቶች ደርሰዋል። ማህበራዊና ኢኮኖሚያዊ ቀውስንም አስከትሏል። ህብረተሰቡ ሰላም እንዲሰፍንና ችግሮች በውይይት እንዲፈቱ በተደጋጋሚ እየጠየቀም ይገኛል። በደቡብ ጎንደር ዞን የሚገኙ ነዋሪዎችም ጦርነቱ ዘርፈ ብዙ ጉዳት እንዳደረሰባቸው ገልጸዋል። ሰላም ለማስፈን በተሰሩት ስራዎች አሁን ላይ በአካባቢያቸው አንጻራዊ ሰላም መኖሩን በስልክ ላሚኮ የገለጹት ነዋሪዎቹ አሁንም በስጋት ውስጥ መሆናቸውንና ችግሩ በሰላም እንዲፈታላቸውም ጠይቀዋል።

ያንን ተግባር ላይ ትውልዱ ባለፉት ጊዜያት ነጣጣይ ትርክቶችን እየሰማ ማደጉ አሁን ላለንበት ቀውስ ዳርጎናል፣ የሚሉት ነዋሪዎቹ ጉዳቱ የእርስ በርስ በመሆኑ የጋራ አንድነትን በማጠናከር ሰላማዊ ክልልና ሀገር መገንባት እንደሚገባም ነዋሪዎቹ ገልጸዋል። ይሄ ያሁኑ ትውልድ በየዛፉ ስር በየትምህርቱ እየተሰበከ የመጣው ስለ ልዩነት፣ ስለ በደል ከሌ ከቤት እንዲህ አድርጋህ እየተባለ ስለሆነ እኔ ይሄንን ለወደፊቱ እንዳይደረግ ማሰሪያ ማበጀት። አጥብቆ ያሰረ ዘጥብቆ ይሸከማል ይላሉ አባቶቻችን። ሰዎቻችን አባልየው ሚሊሻ ነው ወይ ልዩ በአንድ ሆነ የወጣ ነው ያው ስለ እሱ ዙሮ ዙሮ የአማራ ህዝብ፣ ስለ እሱ ሌላ ቦታ የሚወጣ ነገር ስለሌለ ስለ እሱ መጠላለቅ ነው። መንግስት፣ ደግሞ ጥያቄያችን አልተመለሰም የሚል ነገር ስላላቸው ትንሻችን መልሶ ደግሞ ህዝብ ደግሞ ተመለሰላችን ምን ፈለጋቸው የሚል ነገር ጫና አንግታጠር የሚደረግ ጦሩ ነው። ከተማ አካባቢ አንጻራዊ ሰላም አለ የሚሉት ነዋሪዎቹ የልማት ስራዎችን ከመስራት አኳያ ግን ዘላቂ ሰላም ባለመኖሩ እንቅፋት መፍጠሩን አንስተዋል። አሁን የምንሰማው ተኩስ የለም። በፊት በየዳር በየዳሩ እየመጣ የሆነ ተኩስ ሲሰማ ህፃናቶች፣ ሽማግሎች ይረበሱ ነበር። አሁን ሰላም ነው። እዚህ በላይ ይረጋጋ ደስታውን አንችለውም። የልማቱን ጉዳይ ምሽም የተወሰነ አልፎ አልፎ ጨላጭኑ ነበረ። እዚህ በንግድም በምንም ጨላጭኑ ነበረ፣ ግን እንዳአተካላይ የምንፈልገው በነፃነት ሁሉም ሳይሰጋ ሁሉም እንትን ሳይል በነፃነት ልማቱ እንዲለማ ሰው ገብቶ እንዲወጣ ውሎ እንዲመለስ ነታችን ነው የሰላም ጦቱ በሰላማዊ መንገድ እንዲፈታ ህዝቡ አጥብቆ ይፈልጋል፣ የሚሉት ነዋሪዎቹ ለሰላም መስፈን የበኩሉን እንደሚወጣም በስልክ በሰጡት ሀሳብ ገልጸዋል። አሁንም ቢሆን እኔ ማህበረሰቡ ጥሩ ነው። አሁን ያለውን ነገር ይዞ መቀጠል ነው ያለበት። ወንድሞቻችን በአታቸ በራአውባሁን በቅርቡ ህድወ ጠይቋል። ሰው አሁንም ቢሆን መሰልቸት የለበትም። የህዝቡ ፍላጎት በጣም ሰላም ነው፣ ፈልገው አሁን ሰላሙ ነው የሚፈልገው ሮታል መገዳደል ው ጥቁር ለብሶ ነው ያለ የማር ህዝብ የደቡብ ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ጌትነት በዛ በበኩላቸው በዞኑ ባለፉት ጊዜያት በተሰሩ ስራዎች አሁን ላይ አንጻራዊ ሰላም መኖሩን ገልጸዋል ከወቅታዊ ጸጥታ አንጻር ዞናችን ስንመለከተው አሁን ላይ አንጻራዊ ሰላም ነው ህዝቡ በጣም እጅግ ሰላም ፈላጊ ነው በየጊዜው ወሬታውን ያቀርባል አሁን መፈለግ ብቻ ሳይሆን ሰላሙ እንዲመጣ ከኛ ጎን ሆኖ ጭምር እየሰራ ነው ቅድም እንዳልኩ መረጃ ይሰጠናል እነሱን ይመክራል ያስገባል